ን ሰልፍ ወጣቶች ናቸው። እነዛ ወጣቶች በማህበራትም በእድልም መደራጀት ክልክል ስለነበረ ቀን ሰራተኛም የመጣው አኗር መስጊድም እንደው ለቂርአት የመጣው ተሰባስበው በዛ ቀን በድብቅ ወረቀት ተበትኖ ምን ተብሎ የተዘጋጀ ሰልፍ ነበር። ያ ሰልፍ መንግስት፣ መለወጥ ምክንያት የሆነ ትልቅ ሰልፍ ነበርና ከዛ በኋላ እንግዲህ የኢትዮጵያ ሙስሊሞች ዛሬ ላደርሰናል ዛሬ ትልቁን አዋጅ የሚባለውን ነገር እንዲህ በነፃነት ድራይተን ቢያንስ ዲናችንን ኢንተርቴን እንድናደረግ እንድንፈጽም በእያንዳንዱ የዲናችን ህይወት ውስጥ እንድንደሰት እድል ያገኘንበት ወቅት ነው። ይሄን ግን እኛ መስራት ከቻል ነው የምንሰራው። ስለዚህ ዛሬ በጣም ትላልቅ አማናዎችን እንቀበላለን። ይሄን ኡስታዝ ሊጨርስ ከምግብ ጋር ተለያይቶ ነው የዋለው። እሱን ካስቀደምኩት ይሄዳል። ስለዚህ እሱን እናዘገየው እና እስከዛኔ አንድ ሀሳብ የተሰማኝ ነገር ልናገር። እዚህ ፕሮግራም ላይ የተጋበዙ ሰዎች ሁለት አይነት ሰዎች ናቸው። አንደኛው ሹፌር ነው። ሁለተኛው ትራፊክ ነው። ሹፌር እና ትራፊክ ለዚህ ፕሮግራም ተጋብዟል። በባህሪ ማለት ነው። ሹፌር አላማ አለው፣ የጫነው ነገር አለው፣ የሚያደርሰው ነገር አለው። እዛ ለመድረስ ሲል በተቻለው አቅም መንገድ መርጦ ተጠንቅቆ ለመንዳት